ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። ሰሞኑን ያው እንደሚታወቀው ሽር ጉድ ላይ ናችሁ አብዛኞቻችሁ፣ በጣም የምንወዳቸው የሚዲዮ ድምቀት የሆኑት የአብርሽና የሩታ ሰርግ ዝግጅቱ እንዴት እያደረጋችሁ ነው ውድ ቤተሰቦች? ላይክ ሼር አድርጉ ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁሉ። ዛሬው አስደሳችም አስደሳችም ያልሆነ ነገር ነው እየላችሁ የመጣሁት። እንግዲህ አቶ ዳኒ የሩታንና የአብርሽን ሰርግ በማስመልከት ያው እናንተ ዱባይ ስትሄዱ እኔ ነኝ ትኬት የምችላችሁ የሚል ሀሳብ አንስቶ ነበረ። ይህንን ለማድረግ ዝግጅት ይጨርሻለሁ። እኔ ነኝ ትኬት የምችላችሁ፣ ነገር ግን እኔ ደግሞ ሰርጉ ላይ አልገኝም ይሄንን ነገር እኔ ለእናንተ አረጋለሁኝ፣ እንደ ጊፍት ይቆጠራል፣ እንደ ስጦታ ይቆጠርልኛል። አንድ ጓደኛ ነኝ፣ ብዙ ነገር አብረን አሳልፈናል፣ ይሄንን ማድረግ እፈልጋለሁ ሲላቸው፣ አብርሽና ሩታ ደግሞ እንዴት በሰርጋችን ሳትገኝ ይሄን ነገር ልታረግ ትችላለህ? ሰርጋችን ላይ አትሊስት መገኘት አለብህ። ሳትገኝ ይሄንን ማድረግ የለብንም እኛ አንፈልግም ይሉታል። ምን ችግር አለው? እኔ ጓደኛ ነኝ፣ ብዙም ነገር አብረን አሳልፈናል ጥሩም ነገር ጥሩ የሚያልሆኑ ነገሮች አብረን አሳልፈናል። ስለዚህ እንደ ስጦታ አይሆንልኝ ይሄን ላርግላችሁ፣ እባካችሁ እሺ በሉኝ ምናምን ነገር ቤተሰብ። በነገራችሁ ላይ እኔ ከዚህ የተረዳውትን ነገር ልንገራችሁ። አንተ በድግሱ ላይ ሳትገኝ እንዴት ለእነሱ ይሄንን ማድረግ ፈለግ እነሱን ጥቅመኛ ናቸው፣ ገንዘብ ነው የሚፈልጉት፣ ገንዘብ ወዳጅ ናቸው። የራሳቸው ገንዘብ አስቀምጠው እኔ እኮ ነኝ የቻልኩት እነሱን ሰርግ፣ እኔ እኮ ነኝ ትኬት እንኳን የቆረጥኩላቸው ምናምን ብለህ ስማቸውን ለማጥፋት አስበህ ነው ወይስ እኔ አልገባኝም? ወይንስ በአዘኔታ ነው ምናምን ነገር። ሩታና አብርሽ ግን በተለይ ደግሞ ሩታ ስማርት ኖ ኖ ኖ አንፈልግም ማለች እንኳን ነቃችሁ። እንዴት አንተ በነሱ ሰርግ ሳትገኝ ለነሱ ይሄንን ማድረግ ሀሳብህ እኮ ጥሩ ነው። ነገር ግን አንተ ሰርጉ ላይ መሄድ ካልፈለግ እንዴት ይሄን ልትታረቅ ትችላለህ? ምን ለማለት ነገ እነሱ ፕሮግራማቸውን ጨርሰው ሲመለሱ ስማቸውን ለማጥፋት እኔ ኮነኝ ትኬት እንኳን ሳይኖራችሁ እንደዚ ያደረግኩላችሁ ምናምን ብለህ ስማቸውን ለማጥፋት ነገ ደግሞ እነዚህ ልጆች ለማጋጨት ማለት ነው። በጣም ትደብራላችሁ። እውነት ግን የሰውን ሰላም ለመንሳት በዝህም በዝህም በዝህም የማትሄዱበት ነገር የለም። የምር ደግሞ ጥጌ ስማርት ዛሬ በጣም አደነኳት ማለት እንዲ አንተ ሳትገኝ ሰርጉ ላይ እንዴት ይህን ልታረግ ትችላለህ? ቢያንስ እንኳን አንተ መገኘት ነክ መገኘት አለብህ። ከገንዘብ በላይ አንተ ነክ የምትፈለገው ማለት እዚህ ጋር ዋናው ከስጦታ በላይ ዋናው የሚያስደስተው ባለቤቱ ቢገኝ ነው። እዛ ጋ አንተ ብትገኝ ነው። ከስጦታ በላይ አንተ ስ እዛ ጋ ይሄን ነገር አድርገህ ወደኋላ የምትቀርበት ምክንያት ምንስ ነው? ለምንስ አስፈለጋለችው ጥጌ ማለት ነው። ጎበዝ ጥጌ፣ እዚ ጋ ወድጄ አድንቅሻለሁ። ይሄን ለንዝህ ንግግርሽ በጣም ተመችቶኛል። እንደዚህ ግን ዳኒ፣ እንደዚህ አይደረግም ማለት የሰውን ስም ለማጥፋት ሁልጊዜ ሰው ሰላም እንዲያጣ ምናምን ነገር እንደዚህ ማድረግ ጥሩ አይደለም። እውነት እንደ ንጹህ ጓደኛ ብዙ ነገሮች አብራችሁ ካሳለፋችሁ ያ ያሳለፍከው ነገር ተተረዳኸው ካሰብከው ያ ነገር ደግሞ ይሄ ነገር ደግሞ መልካም ነው ብለህ ብታስበው ኖሮ ዛሬ ይሄንን እኔ ላርግላችሁ፣ እናንተ ሂዱ። እናንተ ሰርግ ላይ አልገኝም ምን ማለት ነው? ሰው ግን እውነት ቤተሰብ በጣም ከባድ ነው። ማርቲያ ኔ የተረዳሁበት መንገድ ነው እንዴ? ምን ለማለት ነው? ነገ የሰው ልጅ እኮ ተፋቅሮ አይኖርም። ግጭት አለ ግጭት አለ ስላችሁ፣ ዛሬ ዳኒና እነሩታ ሰላም ሆኑ ማለት ሰላም ይዘልቃሉ ማለት አይደለም። የሆነ ሰዓት ላይ ደግሞ ይጣላሉ፣ ይበጣበጣሉ። መቼ ሰላም ሆኖ ያውቃሉ? በእድምለት ላይ አይደለ እንዴ? ጋሽዬ ከዛ ድረስ መተው ያስታረቋቸው እንዴ? ስንትና ስንት ጊዜ ተበጣብጠው ሰላማቸውን አጥተው እና ሌላ ነገር ደግሞ፣ ሌላ የጠብ አጀንዳ ለመፍጠር ይህም ሆነ ይህ፣ በስተ መጨረሻ ግን እሄዳለሁ አለ። ጥጌ እንደዚህ ማድረግ የለብህም ቢያንስ እንኳን አንተ አንተ መገኘት አለብህ ምናምን ስትለው እሺ በቃ ሄዳለሁ አለ። እርግጠኛ ነኝ የዳኒን ሀሳብ ጥጌ ናት ያስቀየረችው። እዚጋ እንደተረዶት ማለት ነው። ሰው የሰው ደስታ የሚያስደስተው ከሆነ ከሚባለው በላይ ደግሞ በቦታው ተገኝቶ ምናምን ነገር ሰርጉን ማሞቅ ማድመቅ ነው እንጂ እንደዛ አይነት ነገሩ አስፈላጊ አይደለም። ሩታና አብርሽ ደግሞ እኔ ለእናንተ ማለት የምፈልገው ነገር ቢኖር እውነት የትዳራችን ሰላም ይኖረዋል ካላችሁ፣ በሰላም መኖር እንፈልጋለን ካላችሁ፣ በመሀላችሁ ሰው አታስገቡ። ሰው የምታስገቡ ከሆነ መቼም ሰላም አይኖራችሁም። ሁሉ ጊዜም እንደተበጣበጣችሁ፣ ሁሉ ጊዜም እንደታጣላላችሁ ነው የምትቀጥሉት ህይወትን ደግሞ የራሳችሁን ህይወት ደግሞ ራሳችሁ ናችሁ። አረ ለምትኖሩት የራሳችሁ የምትኖሩትን ህይወት ሌላ ሶስተኛ ሰው ማስገባት ለምን አስፈለገ? እኔ በአጭሩ እነዚህ ሁለት ልጆች ከመሃላቸው ካልወጡ፣ እኔ እንጂ አላቅም። ምክንያቱም የሆነ በየቀኑ በየቀኑ ይዘውት የሚመጡት ሀሳብ አብርሽን እና ሩታ ለመበጥበጥ እንትን የሚሉት ነገር። በተለይ ዳኒ ደግሞ አላቅም የሩታ ፍቅር ሳይኖርበት አይቀርም። ጨጓሬን አሞኛል ምናምን ነገር ብሎ ነበረ። የጨጓራህን ያምምህ የሩታ ፍቅር መሆን አለበት። እና ዛሬ ጨጓራህን ተሽሎ ምናምን ነው ትኬት ቆራጭ ይሆናለሁ ምናምን ያልከው እንኳን ተሻለ። ለማንኛውም ግን ፍቅር ሲስ ጨጓራ ነው የሚያመው ወይስ ልብ ነው? ቤተሰብ አረግዴ በጣም እኮ ነው ፈታ የሚያደርገኝ ይህ ሰውዬ። በጣም በጣም ነበረ ያመመ ካረል ጨጓራሃን ሩታዬ የምትፈቀር የምትወደድ ሴት እኮ ስለሆነች ነው እንደዚህ ጨጓራሃን ምጥጥጥጥ ያደረገች። ሩታ ፍቅርን አርረዳም ስላለች በቃ ጨጓራ ተመለጠ። እምቢ ስትል ማለት ነው፣ ቆመ ጠበካት፣ ጠበካት፣ ከዛ በቃ ተስፋ ስትቆርጥ ጨጓራ በሽተኛ ሆንክ እንደማይሆን ስትረዳ ማለት ነው። ለማንኛውም ቤተሰብ እንግዲህ ሁሉም በአጠቃላይ ሆነው ነው ወደ ዱባይ የሚመጡት ለሰርጉ። ዳኒም አሳቡን ቀይረዋል ሩ ጥጉ አሳቡን አስቀይረዋል ማለት ነው። እንግዲህ አብረው መጥተው እኔ በጣም ጓጉቻለሁኝ። እኔ አብርሽና ሩታ መጥተው ዝህ ዱባይ ካላዩ በስተቀር እኔ አላምንም። ምክንያቱም እኔ እንጃ እኔ አላምንም። አንዱ ለጊዜ ስለተሰረዘ እንግዲህ የእውነት ያድርገው እያልኩኝ እየጸለይኩ ነው። ትላላችሁ ለማንኛውም ቤተሰብ፣ ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር አድርጓ ሳባስ አስተያየት ካላችሁ ደግሞ በኮመንት አስቀምጡ። ችግር የለውም።